ሰላም ሰላም የጤና ቤተሰቦች፣ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ስለ አንድ በጣም የተለመደ ግን ብዙዎቻችን ትኩረት የማንሰጠው የጤና ችግር እናወራለን። ይህም የጨጓራ ባክቴሪያ ወይም ሄሊኮባክተር ፓይሎሪ ፓወራይ በመባል የሚታወቀው ነው። ብዙ ሰዎች የጨጓራ ህመም ሲሰማቸው በቀላሉ ችላ ይሉታል ወይም እንደ ቀላል የጨጓራ አሲድ ችግር ያዩታል። ግን የጨጓራ ባክቴሪያ ከሆነ ሕክምና ካልተደረገለት ወደ ከፋ ችግር ሊያመራ ይችላል። በዚህ ቪዲዮ የጨጓራ ባክቴሪያ የሚያስከትላቸውን ምልክቶች ሕክምናውንና ከሁሉም በላይ ደግሞ በቤት ውስጥ በቀላሉ እንዴት መከላከል እንደምንችል በዝርዝር እናያለን። እስከ መጨረሻው ከኛ ጋር ቆዩ። አንድ የጨጓራ ባክቴሪያ ፓወራይ ምንድን ነው? የጨጓራ ባክቴሪያ ፓወራይ በጨጓራ ግድግዳ ላይ የሚኖር አንድ አይነት ባክቴሪያ ሲሆን በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን የሚያጠቃ ነው። ይህ ባክቴሪያ ካልታከመ የጨጓራ ቁስለት ጃስትሬካ ወሰር የጨጓራ ካንሰር እና ሌሎች ከባድ የጤና ችግሮችን ሊያስከትል ይችላል። ባክቴሪያው ከሰው ወደ ሰው በንጽህና ጉድለት፣ በብክለት ውሃ እና ምግብ ሊተላለፍ ይችላል። ሁለት የጨጓራ ባክቴሪያ ምልክቶች። የጨጓራ ባክቴሪያ ሲይዘን ሊታዩ የሚችሉ ብዙ ምልክቶች አሉ። አንዳንዴም ምንም ምልክት ላያሳይ ይችላል። ነገር ግን የሚከተሉት ምልክቶች ከታይባችሁ ለበለጠ ምርመራ ሐኪም ማማከር ተገቢ ነው። የሆድ ህመም ወይም ማቃጠል፣ በተለይ ሆድ ባዶ ሲሆን ወይም ከበሉ በኋላ የሚባባስ የህመም ስሜት። የማቅለሽለሽ እና ማስመለስ፣ በተደጋጋሚ የማቅለሽለሽ ስሜት ወይም ማስታወቅ። የምግብ ፍላጎት ማጣት፣ ምንም ነገር የመብላት ፍላጎት አለመኖር። ያለ ምክንያት ክብደት መቀነስ፣ ሳይታሰብ ክብደት መቀነስ። የሆድ መንፋት፣ በተደጋጋሚ ሆድ መንፋት እና ጋዝ መብዛት። የጨጓራ አሲድ ወደ ጉሮሮ መመለስ ፌፎች የጨጓራ አሲድ ወደ ጉሮሮ በመመለስ የደረት ቃጠሎ ስሜት፣ ጥቁር ሰገራ፣ አልፎ አልፎ ሰገራ ጥቁር ሆኖ ከታየ የውስጥ ደም መፍሰስ ምልክት ሊሆን ስለሚችል ወዲያውኑ የሕክምና እርዳታ ማግኘት ያስፈልጋል። የድካም ስሜት፣ በአይረን እጥረት ምክንያት ሊመጣ የሚችል ድካም። ከእነዚህ ምልክቶች አንዱ ወይም ብዙዎቹ ከታይባችሁ እባካችሁ ችላ አትበሏቸው። ሦስት የጨጓራ ባክቴሪያ ምርመራ እና ሕክምና። የጨጓራ ባክቴሪያ መኖሩን ለማወቅ የተለያዩ ምርመራዎች አሉ። ከነዚህም ውስጥ የትንፋሽ ምርመራ ህሪያ ብሪያድ ሻሃ ቀላልና ፈጣን የሆነ ምርመራ። የሰገራ ምርመራ ስታውቫን ቴሬንሃ በሰገራ ውስጥ ባክቴሪያው መኖሩን ማየት። የደም ምርመራ በደም ውስጥ የባክቴሪያውን ጸረ እንግዳ አካል መፈለግ። ኤንዶስኮፒ ኤንዶስኮፒን ዋይድ ቢዮፕሲን፣ ዶክተሮች በውስጥ ካሜራ የጨጓራ ግድግዳን አይተው ትንሽ ናሙና ወስደው የሚመረምሩበት። ህክምናው በአብዛኛው በኦንቲባዮቲክስ እና በጨጓራ አሲድ መቀነሻ መድኃኒቶች ፕሮታን ፓምፕ ኢንሂቢተርስ ጥምረት ይሰጣል። ሐኪሙ ባክቴሪያውን ለማጥፋት እና የጨጓራ ቁስለትን ለመፈወስ የተለየ የመድኃኒት ጥምረት ያዝልዎታል። ሕክምናው እንደየሰው ሁኔታ ከ10 እስከ 14 ቀናት ሊወስድ ይችላል። መድኃኒቱን በአግባቡ እና ዶክተሩ ባዘዘው ልክ መውሰድ በጣም አስፈላጊ ነው። ካልጨረሱት ባክቴሪያው ተከላካይ ሊሆን ይችላል። ክፍል አራት የጨጓራ ባክቴሪያን በቤት ውስጥ በቀላሉ እንዴት መከላከል እንችላለን? አሁን ደግሞ ወደ ትልቁ ጥያቄ ንምጣ የጨጓራ ባክቴሪያን በቤት ውስጥ እንዴት መከላከል እንችላለን? መልሱ ቀላል ነው። እና በአመጋገብ አንድ የእጅ ሰን ከምግብ በፊት እና በኋላ እጅን በሳሙና እና በውሃ በደም መታጠብ፣ ከመጸዳጃ ቤት ከተመለሱ በኋላ እጅን በደም መታጠብ፣ የውሃ እና የምግብ ንስህናን መጠበቅ። ሁለት የመጠጥ ውሃን የምንጠጣው ውሃ ንጹህ እና ደህነቱ የተጠበቀ መሆኑን ማረጋገጥ። ያልፈላ ወይም ያልተጣራ ውሃ ከመጠጣት መቆጠብ። ሶስት የምግብ ንጽህና፣ ፍራፍሬዎችንና አትክልቶችን ከመመገቡ በፊት በደንብ ማጠብ፣ ምግብን በአግባቡ ማብሰል እና የተበከለ ምግብ ከመመገብ መቆጠብ፣ ምግብን በተገቢው መንገድ ማከማቸት። አራት አመጋገብ ፕሮባዮቲክስ ፕሮቢዮቲክስ እርጎ እና ሌሎች ፕሮባዮቲክስ የያዙ ምግቦችን መመገብ የጨጓራ ጤናን ይረዳል። ጸረ ባክቴሪያ ባህሪ ያላቸው ምግቦች፣ ነጭ ሽንኩርት፣ ጥሬ ነጭ ሽንኩርት ጸረ ባክቴሪያ ባህሪ አለው። ዝንጅብል፣ የሆድ ህመምን እና ማቅለሽለሽን ለመቀነስ ይረዳል። ቱርሜሪክ ሬድ ጸረ ብግነት ባህሪ አለው። አረንጓዴ ሻይ፣ አንዳንድ ጥናቶች እንደሚጠቁሙት የጨጓራ ባክቴሪያ እድገትን ሊገታ ይችላል። ማኑካ ማር ማኒካ ሆኒያ የተወሰኑ የማር አይነቶች ጸረ ባክቴሪያ ባህሪ አላቸው። ፋይበር የበለጸጉ ምግቦች ፍራፍሬዎች፣ አትክልቶች እና ጥራጥሬዎች የምግብ መፈጨትን ያሻሽላሉ። አሲዳማ እና ቅመም የበዛባቸው ምግቦችን መቀነስ፣ የጨጓራ ህመም ካለባችሁ እነዚህ ምግቦች ሁኔታውን ሊያባብሱ ይችላሉ። እነዚህን ቀላል ግን ውጤታማ የመከላከያ ዘዴዎች በመተግበር የጨጓራ ባክቴሪያ የመያዝ ዕድላችንን በእጅጉ መቀነስ እንችላለን። አምስት ማጠቃለያ እና መልእክት ለማጠቃለል ያህል የጨጓራ ባክቴሪያ የተለመደ ቢሆንም በቀላሉ የማይታለፍ የጤና ችግር ነው። ምልክቶቹን ማወቅ በጊዜ ምርመራ ማድረግ እና ህክምና ማግኘት ከባድ የጤና ችግሮችን ለመከላከል ይረዳል። ከሁሉም በላይ ደግሞ ንጽህናን መጠበቅ እና ጤናማ አመጋገብ መከተል የጨጓራ ባክቴሪያን ለመከላከል ወሳኝ ናቸው። የራሳችሁን እና የቤተሰባችሁን ጤና ተንከባከቡ። የጤና እክል ሲያጋጥማችሁ ሁልጊዜም ከባለሙያ ሐኪም ጋር ተማክሩ። ይህ ቪዲዮ ጠቃሚ እንደሆነላችሁ ተስፋ አደርጋለሁ። ከወርዳችሁት ላይክ ማድረግ፣ ለሌሎች እንዲደርስ ሼር ማድረግ እና ለሌሎች ጠቃሚ የጤና መረጃዎች ቻናላችን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጤንነት እመኛለሁ።